ብስሚላሂ ረሕማን ራሒም አቡል ጀባ ቀሃ ጀባ በረካ ጀባ የወለደሽ ጀነት ይግባ። አንቺን ያርግሽ ባለ አበባ። ምቀኛሽን ያዝልሽ በቀሚስሽ አይገምትሽ። ልብሽን ጣ እንደ ወተት። ጉድፍሽን ይጥረግልሽ። የበላሽን አይጎርብጥሽ። ባላንጣሽን ያዝልሽ። ከሰው ክፉ ይጠብቅሽ። ሀጃሽ ሙላ ከሀሴ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንግዲህ ማለት ነው ሰሞኑን ብዙ ጊዜ የረመዳን ቪዲዮ ለምን አትሰሪ ምናምን ብላችሁ የነበረ ሰሞኑን እንግዲህ የረመዳን ቪዲዮ በተለይ ጓደኞቼ ረመዳንን ጠፋሽ ለምንድን ነው የጠፋሽው እያላችሁ ጠይቃችሁኛል ማለት ነው። አብሮኝ የነበሩ ጓደኞቼ በጣም ብዙዎቹ ለምን አሰር የረመዳን ቪዲዮ ምናምን። ያው ግን ትንሽ ቤተሰቦቼ የመጠዋ ነገሮች ስለሆኑ ቪዲዮ ስለማይገቡ ለዛ ነው እንግዲህ ማለት ነው። ከረመዳን በኋላ ጥሩ ጥሩ ቪዲዮች ይዤ እመጣለሁ ብዬ አስባለሁ፣ እንዳላ ፍቃድ ኢንሻአላ። በመቀጠል ግን ዛሬ ለየት ያለ ሰፕራይስ አለኝ። እሱም ሰፕራይሱ ምንድን ነው የሚለውን አብረን የምናየው ይሆናል። የሚለው በጣም በነገራችን ላይ የአሁን ሳይሆን በፊት በፊት የሚያውቁኝ ልጆች እኔም ባጠበቅኩት መንገድ ያው እንግዲህ ያላት ሲፈቅድ አለለ ሁሉንም ነገር የሚያገናኘው እና በጣም የምትወደኝ የምወዳት የአገሬ ልጅ ተገናኝተን ማለት ነው። በአጋጣሚ የተገናኘ ነው እና በጣም ነው ደስ ያለኝ። እሷስ ማናት የሚለውን የማስተዋወቃቸው ይሆናል። ዛሬ ቤቷ ፍጡር ጠርታኝ እሷ ጋር ነው የሄድኩት ማለት ነው። ስለዚህ ማለት ነው፣ ብዙ አላጓጓችሁ ከዚህ በላይ ሰፕራይሱ ምንድን ነው እንግዲህ፣ ፍጡር ምን ይመስል ነበር የሚለውን አብረን እናያለን። እሷስ ማናት የሚለውን አስተዋውቃችኋለሁ ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ ውድ ጽናቱን ይስጣችሁ። ያው የአረብ ሀገር ስራ በጣም ከባድ ነው፣ በተለይ በረመዳን። ስናቱን ይስጣችሁ፣ እያሰብናችሁ ነው። እኛም ሀገራችን ብንሆንም ያው እናስባችኋለን፣ እንፈልገን ነው። ደስ የምትል እጅግ በጣም ተግባቢ የሆነች ጓደኛ ያላችሁ መጥቻ ያለሁኝ ታስተዋውቀናለች ታስተውን ቀናለች እንዴት ተዋወቅን፣ እንዴት ተገናኘን፣ ምናምን የሚለውን ባጭሩ እንግዲህ እንነግራችኋለን ማለት ነው። ላይ ስጣት። በጣም አመሰግናለሁ አክብራ ስለጠራችኝ። ደስ የሚል ጊዜ እያሳለፍን ነው፣ እንግዲህ ማለት ነው። ቅድም ፍጡር በልተናል፣ ቅራት በልተን አሁን ቁጭ ብለን ቡና ልንጠጣ ነው ማለት ነው። እንግዲህ ማለት ነው፣ ተጋበዙልኝ። ቪዲዮን በመቀጠል ደግሞ ጓደኛዬን ጠራት፣ ታስተዋውቃችሁ። እሺ፣ አሰላሙ አለይኩም ስማሽ ወበረካቱ ውድ የተከበራችሁ የሳሚያ የጓደኛ ውድ የመወዳ ጓደኛ ዩትዩብ ቤተሰቦች ሰላም ብያለሁኝ፣ ብያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሳሚያንም አውቃት በሶሻል ሚዲያ ላይ ነው፣ የማያውቃትም የመል ላይ ሆና ዩቲዩብ ስትሰራ ነው፣ ብዙ ጓደኞቿ ጋር ዛሬ ደግሞ በአካል ስላገኘኋት በጣም ደስ ብሎኛል። እንደውም ደግሞ ቤቴ ጋብዣ መጥታለች ማለት ነው። ይሄን ያክል ሲሆን ሳሚያንም አውቃት ያው በሶሻል ሚዲያ ነው እያቸዋለሁ፣ የአገሬ ልጅ ሆኖ አጨራሽ አላውቅም እና ያው እንዳጋጣሚ ያየኋት እንዳጋጣሚ ሳያት፣ ግን እንግዲህ ለጓደኛዬ ደውዬ ነግሪያት እንደገና ጠይቃል ጠይቃሽ ነው ትክክለኛ የኛ ገድ ነው ሆኗ ነው ሳሚያ ስለመጣሽ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። ሶስተኛ ሌላ አካል አለ ያገናኛል ማለት ነው። እዚሁ አካባቢ አንድ ቦታ ያለ ግን አንተዋወቅም። እንግዲህ ማለት ነው በቃ ተላልፈናል እና በአጋጣሚ ላይ በቃ እሷም እያሰበች ነበረ ምናምን እኔም ልጅቷ ረጋኝ ስለነበረ እንደ ማነችን የራሱ ባገኘዋት ምናምን እያልኩት ግን አንድ ሰፈር አንተዋወቅም ማለት ነው። እና ተዋውቀን በጣም እጅግ በጣም ደስ የምትናት አመሰግናለሁ። ባላ ያክብርሽ። በጣም ደስ ብሎኛል። ደግሞ የሀገር ልጅ የአንድ ሰፈር ልጆች ደግሞ መሆናችን ሞ በጣም ደስ ይላል። እና ቤተሰቦቼ እንግዲህ ተዋውቀዋት እንግዲህ ወይ ደግሞ እሷን በራሷ ስራ ትመጣላችሁ ይሆናል ቤተሰብ አድርገዋት እንግዲህ ማለት ነው። በጣም አመሰግናለሁ። መጅና ትባላለች። ሶስተኛ ግን ላይ ያገናኘችን ደግሞ በጣም እናመሰግናለን። ስደት ላይ ነው አሁን ላይ የምትገኘው እንግዲህ ማለት ነው። አንቺም እንሻላ እንዳላ ፍቃድ ወይ መተሽ ወይ መተቼ ብቻ የሆነ ሰዓት ላይ እንገናኛለን ብዬ አስባለሁኝ። አንድ አንዳንድ ጊዜ ማለት ነው ሰዎች ለመልካም ነገር ሲገናኙ በጣም ደስ ይላል። አሁን እሱ አሁን ብላ ሁለት የሚፈላለጉ ሰዎችን ማገናኘት ይሄው ኸይሩ ነገር ነውና እና እናመሰግናለን የሚቆንጆ እኔ በእኔ በኩል በጣም አመሰግናለሁ። እስቲ መዲ የምትያዛለች እኔ ነገራችን ላይ በጣም መስ በጣም መወዳት በጣም ማካብራት ናት፣ እቲም ጓደኛ ሁሉ ነገር ናት። በቃ እና ስለዚህ ስላገናኘች ደግሞ ሶስተኛ ጓደኛ፣ ሁለተኛ ጓደኛ በጣም ደስ ብሎኛል። መስዬ በዛህ አጋጣሚ በጣም አመሰግናለሁ። ኒወድ እንግዲህ ተሳክቶ ዛሬ ምድ ሳሚያ ኔጋ ተጽሩ ጋብዣታለሁ ማለት ነው። እሷንም ደስ እንግሊሽ ማለት ነው ዲዮ ሰርተናል ተገናኝተናል። እንግዲህ ባለፈው ሁለተኛ ጊዜ ከመዲና ጋር እንግዲህ ባልሹ መሰረት ያው ተሳክቷል ማለት ነው። ጥረትሽ ተሳክቷል። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የተመልሽ መጥች ያለሁኝ ማለት ነው። ነው እንግዲህ እናስተዋውቂያቸኋለው ውዴቴ ጓደኝ የአገሬ ልጅ የወንዜ ልጅ ነች ማለት ነው። እንግዲህ ማለት ነው በሌላ ቪዲዮ የተባለ ቪዲዮ እንደምንመጣላችሁ ተስፋ እናደርጋለን። ነው እንግዲህ ማለት ነው ኬክ አለ መጨረሻው። ቡና ጠጣ፣ እናፈጠርን፣ ራት በላን። አልሐምዱሊላ። እንግዲህ ማለት ነው ኬክ አብረን እንድንቆርጥ ብላ ማለት ነው ኬክ አዘጋጅታለች። በጣም አመሰግናለሁ። ኬካችን እንቁራጥና እንግዲህ ተመሰጋግናን፣ በሌላ ቪዲዮ እንደምንገናኝ በጣም እርግጠኛ ነኝ ኢንሻአላ። እስኪ እንግዲህ የምትዩ ሀሳብ ካለ ተጀምሯል። እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። በድጋሚ እንግዲህ ሳሚያ ጓደኛ ስለመጣኝ በጣም ደስ ብሎኛል። ይሄ ደግሞ ምንም አደለም፣ እውነቴን ነው የምላት። ያው እኔ ጠራዋል በጣም ስላየኋትና በፊት ስለምወዳት ነው እንደገና ደግሞ ዛሬ ደግሞ ወደ ቤቴ ስለመጠበጣምስ በጣም አመሰግናለሁ አጋጫ እ በጣም አመሰግናለሁ ማለት እንግዲህ ማለት ነው ውድ ቤተሰቦቼ በጣም ነው የማመሰግነው። እንግዲህ ማለት ነው በጣም ደስ ብሎኛል ስ ስለመጣሽ ከእኔ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ማለት ነው ኬካችንን እንበላለን ውድ ቤተሰቦቼ ወደ ቤተሰቦቼ ኬፉ በጣም የሚያምሩ ምርጫዋ ጎበዝ ነች፣ ማሻላ ብያለው። ቆንጆ ኬክ ነው። በነገራችን ላይ እንግዲህ ማለት ነው እኔ በጣም ደስ ብሎኛል። ወ ቤተሰቦች በጣም በጣም ከምላችሁ በላይ እና ማለት ነው። ኮመንት ላይ ጻፉልኝ እንግዲህ ደግሞ እንደዛው የምትላቀው ዘወር ትኖራላችሁ። እንግዲህ ማለት ነው ተዋወቁን እንግዲህ በእንበዲህ በኩል በእኔ በኩል